ከስደት ስንመለስ በቀላሉ ቤታችን በር ወይም ግቢያችን ውስጥ ላይ ቦታ በማይፈልግ በትንሽ ቦታ ላይ እንደዚህ እያዘጋጀን መስራት እንችላለን ማለት ነው፣ ስራ ለመፍጠር። ሰላም ጤና ይስጥልኝ። በዓለም ዙሪያ ያላችሁ ኢትዮጵያውያን ኤርትራውያን፣ የእምነቴን አልክድም የሁለገብ ቻናል አድማጭ ተመልካቾቻችን እንደምን አላችሁልኝ? በያላችሁበት የእግዚአብሔር ሰላምና ጸጋ ይብዛላችሁ እያልኩ ዛሬ ደግሞ አጠር ባለ ቪዲዮ መጥቻለሁ። ዛሬ የመጣሁበትኝ በቀላሉ ብዙ ቦታ የማይፈጅ በጣም ብዙ እንትን የማይጨርስ የፍላፍል አሰራር በተለይ ስደት ላይ ተመልሰን መቶ ሺህ ብር አለኝ ሀምሳ ሺህ ብር አለኝ ሀያ ሺህ ብር አለኝ በዚህ ምን ሰራበታለሁ? ምን ብሰራ ያዋጣኛን ምን ስራ አለ የምትሉ ልጆች እንደዚህ አድርጋችሁ በቀላሉ በትንሽ ነገር መስራት ትችላላችሁ። ቪዲዮውን እስከ መጨረሻው በመመልከት ላይክ፣ ሼር እናድርግ። አሁን ወደ አሰራሩ እንገባለን። ሁላችሁ ፍላፍሉ በዚህ አይነት መልኩ እየሰራሁ ትገኛለሁ። በጣም ያምራል እንደምታዩት፣ ሳያችሁት በጣም ነው የሚያምረው እዚህ ጋር ስትጠብሱ ለመቅረጽ ራሱ አይመችም ማለት ነው። ምክንያቱም ቶሎ ቶሎ መውጣት አለባችሁ፣ እንዳያር ማለት ነው። እንዳያር ቶሎ ቶሎ እንትን ማለት አለባችሁ እና ለመቅረጽ ራሱ እንትን አትሉም ማለት ነው። እና ይሁላችሁ፣ በቀላሉ በእንደዚህ ማዘጋጀት ይቻላል ማለት ነው። አቤት! አሁን ይህንን ውጭ ላይ ስንት ነው የሚሸጡት? በጣም ብዙ ብር ነው የሚሸጡት። ቤታችን ግን እንደዚህ በሽበሽ አድርገን አቅርበን እንበላለን ማለት ነው። ስለዚህ ሁላችሁም ይሄንን እየሰራችሁ መሸጥ ይቻላል። ኢትዮጵያ ላይ ያላችሁ ይሄ ስራ በዚህ መተዳደር፣ በዚህ መስራት ይቻላል ማለት ነው። እንግዲህ ለፍላፍሉ ግባት የሚሆኑ ያመጣኋቸው ይሄ ዱቤ ሽንብራ ነው። ይሄ ዱቤ ሽንብራ የሀበሻ ሳይሆን የነጮቹ ዱቤ ሽንብራ ነው። ዱቤውን ሽንብራ በእንደዚህ አይነት መልኩ ዘፍዝፌዋለሁ ማለት ነው። ይሄንን ሀያ አራት ሰዓት ነው የዘፈዘፍኩት ውጭ አላደረኩትም እኔ እንደዚህ ፍሬጅ ውስጥ ነው ያስቀመጥኩት ማለት ነው። ምክንያቱም እንዳይበላሽ ብዬ ነው ማለት ነው። አሁን ለፍላፍሉ የሚያስፈልጉነ ከዚህ ጋር አንድ ሽንኩርት አለኝ። ከዚህ ጋር ደግሞ እነዚህ ነጭ ሽንኩርት ነው። ከዚህ ጋር የኩስባራ ቅጠል ወይንም ደግሞ ፕትሩዚሊያ ይባላል ማለት ነው። ከዛ ምን አለ መሰላችሁ፣ ከዚህ ጋር አንድ የሾርባ ማንካ ከሙን አለኝ ከዚህ ጋር ፓፕሪካ ወይንም ደግሞ የማያቃጥለው የቃሪያ ማለት ነው ከዚህ ጋር ደግሞ ምን አለመሰላችሁ ይሄ ፒኪንግ ሶዳ ነው ፒኪንግ ሶዳ ሁለት የሾርባ ማንክ አድርጌበታለሁ ከዚህ ጋር ቆንዶ በርበሬ ቆንዶ በርበሬ አንድ የሾርባ ማንክ አድርጌበታለሁ ከዚህ ጋር እንደምታዩትኝ ጨው አለ ማለት ነው ከዚህ ጋር ደግሞ የፍርኖ ዱቄት አድርገበታለሁ ማለት ነው። ከዛ ምን አድርጋለሁ? ይሄንን ውሃ አጠልና ወደ መፍጫ ነው የማስገባው። እንግዲህ እየፈጨሁ ደግሞ አሳያችኋለሁ። ብዙን ጊዜ ውጭ ምግብ ገዝቶ መመገብ ለልጆቹም ሆነ ለዋቂ ጥሩ አይደለም። ምክንያቱም በተለይ አሁን ሙቀት ሊጀምር ነው። ሙቀት በሚጀምርበት ሰዓት ምግቦቹ ወዲያው የመበላሸት ባህሪ ስላላቸው ውጭ ላይ የምንገዛቸውን ምግብ በቀላሉ ቤት ማዘጋጀት እንችላለን። ደግሞ ከውጭ ሀገር ኑራችሁ የምትመለሱ በኢትዮጵያ የምትኖሩ ሀምሳ ሺህ ብር መቶ ሺህ ብር አለኝ፣ በዚህ ምን ልስራ፣ ምን ብሰራ ያዋጣኛል የምትሉ ብዙ ወጪና ብዙ ቦታ የማይጠይቃችሁ በቀላሉ ሰርታችሁ መሸጥ የምትችሉትኝ እንደዚህ አይነት ፍላፍሎችን እያዘጋጃችሁ ከችብስ ጋር ብትሸጡ ያዋጣችኋል ብዬ ነው የማስበው። አሁን እኔ እንግዲህ እነዚህን ፈጭቼ ካዘጋጀው በኋላ ችብስና ፍላፍል ለልጆቼ ፋ ብትን አድርጌ ከሰላጣ ጋር አቀርብላቸዋለሁ ማለት ነው። እስከ መጨረሻው ተከታተሉ። እንደምታዩትኝ ይኸው ከዚህ ጋር ወደ መፍጫው አስገብቸዋለሁ ትንሽ ድቀቅ ካለ በኋላ ቅመማ ቅመሞችን ላዩ ላይ ጨምርበት እና አብሬ ፈጭዋለሁ ማለት ነው። እንደዚህ በምትፈጩበት ሰዓት መሀል መሀሉ ላይ እየከፈታችሁ ማገናኘት አለባችሁ ማለት ነው። ለምሳሌ እዚህ ጋ እንደምታዩትኝ ከታች ያለው ሉማን ላይ ያለው አላመ ማለት ነው። ስለዚህ ይሄን እንደዚህ ማገናኘት አለባችሁ ማለት ነው። ይህን ወደ ውስጥ ወደ ውስጥ ማስገባት አለባችሁ ማለት ነው። ወይንም ደግሞ ማቀላቀል አለባችሁ ከዛ እንደምታዩትኝ ይሄው ለዚህ አድርጌ አደርጋለሁ ማለት ነው። ያችሁ ቅመማ ቅመሞችን አብሬ እፈጫለሁ። ያው እንደምታዩት በዚህ መልኩ ፈጭቻለሁ። በጣም ደስ የሚል ጣም ሽታ ያለው ነው ማለት ነው። ይሄውላችሁ እንግዲህ እንዴት እንደሚያምር ፍላፍሉ ይኸው እንደዚህ አይነት ደርሷ አሁን እያንቦለቦልኩ ጠብሰዋለሁ ማለት ነው። ለፍላፍሉ ማባያ ቺፕስ እሰራለሁ። ከዚህ ጋር ድንች፣ ቀዩን ድንች ነው የምጠቀም ከዚህ ጋር ዘይት እያፈላሁ ነው። እንግዲህ እንደነገርኳቸው ድንቹንም በቀጫጭኑ ከትፍና የበቀሎ ዱቄት ነስነስ አድርጌ ከሚክሮ ጋር አውጥቼ ነው ቺፕስ የምሰራው፣ ከሽ ከሽ የሚል ቆንጆ ምርጥ ቺፕስ ማለት ነው። ብዙ ጊዜ ያሳይቻችኋለሁ። ያው ደጋግሜ አላሳያችሁም። አሁን ለ ፍላፍሉ መባያ ከዚህ ጋር አለኝ ቺፕስም እሰራለሁ ማለት ነው። ይሄው የፍላፍል መባያ ቺፕስ ከዚህ ጋር እየሰራሁ ነው። ያያችሁትን ድንች ልጬ በማሽን ቆራርጬ ይሄው ከዚህ ጋር እንደዚህ አድርጌ የበቀሎ ዱቄት ንስንስ አድርጌ በሚክሮጋድ ወይንም ደግሞ እንደዚህ በማሞቂያ አንዴ ሽው ሽው አድርጌ አሞቀዋለሁ ማለት ነው። ያነ ውሃው ምጥጥ ያደርገዋል። ከሽ ከሽ የሚል ችፕስ ይወጣልና ማለት ነው። እንግዲህ ለፍላፍሉ መባያ በመጀመሪያ ችፕስ ሰርቻል። ይኸውላቸው ፍላፍሉ በዚህ አይነት መልኩ እየሰራሁት እገኛለሁ። በጣም ያምራን እንደምታዩ ሳያቸውት በጣም የሚያምረው ከዚ ጋር ስጠብሱ ለመቅረጽ ራሱ አይመችም ማለት ነው። ምክንያቱም ቶሎ ቶሎ መውጣት አለባችሁ እንዳያር ማለት ነው። እንዳያር ቶሎ ቶሎ እንትን ማለት አለባችሁ እና ለመቅረጽ ራሱ እንትን አትሉም ማለት ነው። እና ይሁላችሁ በቀላሉ በእንደዚህ ማዘጋጀት ይቻላል ማለት ነው። አቤት አሁን ይህንን ውጭ ላይ ስንት ነው የሚሸጡት? በጣም ብዙ ብር ነው የሚሸጡት። ቤታችን ግን እንደዚህ በሽበሽ አድርገን አቅርበን እንበላለን ማለት ነው። ስለዚህ ሁላችሁም ይህንን እየሰራችሁ መሸጥ ይቻላል። ኢትዮጵያ ላይ ያላችሁ ይሄ ስራ፣ በዚህ መተዳደር፣ በዚህ መስራት ይቻላል ማለት ነው። ይህም እንግዲህ እንደምታዩትኝ ከዚህ ጋር ኩብዝ ይባላል። በአረቦቹ ኩብዝ ነው የሚሉት፣ ፒታ ነው፣ የፍላፍል መባያ ነው። ሰላጣ አለኝ፣ ኬቾፕ አለ፣ ህሙዝ አለ፣ ቴክናም አለ ማለት ነው። እንግዲህ ፍላፍሉ እንደምታዩት በዚህ አይነት በጣም በሚያምር በሱራን ችፕስ አለ እንግዲህ ያው ልጆቹ ሊበሉ ስለሆነ ልጆቹ መቅረጽ ስለማልፈልግ ነው ማለት ነው። ልጆች ሊበሉ ነው፣ እነሱ እንዲገቡብኝ ስላልፈለኩ ያው ያሁኑ ትንሽ በቀጭኑ ቀንጨፉ አድርጌ ይሄን አሳይቻችኋለሁ ማለት ነው። ስለዚህ ውድ የሀገሬ ልጆች ሁላችሁም በእንደዚህ አይነት መልኩ እያዘጋጀን ቤታችን ፍሬሽ የሆነ ነገር መብላትና መስራት እንችላለን ማለት ነው። ፍላፍል በዘይት ከሚጠበሰው የበለጠ ደግሞ በኦቨን የሚገባው ይበልጣል ማለት ነው። አሁን እንደምታዩት ከዚህ ጋር ግማሹን በኦቨን ላስገባው ነው ምክንያቱም ዘይት ብዙ ለማይፈልግ ሰው፣ ጨጓራው ለሚያመው ሰው ከዘይት ነፃ ለማድረግ እንደዚህ አድርግ፣ ይህን ደግሞ በኦቨን አስገባዋሉ ማለት ነው። በጣም ነው የሚጥመው። እንደምታዩት ኦቨን ውስጥ ያለው ፍላፍል ደግሞ በዚህ መልኩ አያችሁት፣ በስሏ ነ ይላችሁ በጣም ያምራል። እንደሚታያችሁ ባለሙሉ ተስፋ ነኝ። ይሄ ዘይት ለማይፈልጉ በዘይት ሲጠበስባቸው ለማይፈልጉ እንደዚህ አድርጋችሁ ደግሞ በኦቨን መስራት ትችላላችሁ ማለት ነው። ውድ ኢትዮጵያውያን፣ ኤርትራውያን እንግዲህ ይህን ቪዲዮ ከወደዳችሁት እስከ መጨረሻው ላይክ ሼር በማድረግ